ከዚህ አንጻር ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናው እና ትልቁ ትኩረት የመኖሪያ ቤቶች ግንባታ፣ በጣም በፍጥነት የጀመርነውን እየጨረስን ነው። አዳዲስ የምንጀምረው ጀምረው በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖርም። ዲሚስ ሪል ስቴት አዲሱን አመት ምክንያት በማድረግ በለቡ መብራት ኃይል በግንባታ ላይ በሚገኙ አፓርትመንቶቻችን ላይ ታላቅ ቅናሽ አዘጋጅተናል። ስቱዲዮ 57 ካሬ 250 ሺ ብር፣ ባለ አንድ መኝታ 343 ሺ ብር፣ ባለ ሁለት መኝታ 552 ሺ ብር፣ ባለ ሶስት መኝታ 675 ሺ ብር እንዲሁም ባለ አራት መኝታ በ810 ሺ ብር ቅድመ ክፍያ ምዝገባ ከፍለው የቤት ባለቤት መሆን ይችላሉ። ምን ይሄ ብቻ! እርስዎ 30 ፐርሰንቱን በሶስት ዓመት መክፈል ከቻሉ እኛ ደግሞ 60 ፐርሰንቱን በረጅም አመት የሚክፍሉበትን የመከፋፈል ሁኔታ አመቻችተናል። በውጭ ሀገር ለምትኖሩ ደንበኞቻችን በህጋዊ ተወካይ በኩል መመዝገብና መግዛት ትችላላችሁ፣ አሊያም ባሉበት ሆነው በዲኤችኤል መጨረስ ይችላሉ። ከኮሪደር ልማት ጋር የተነሳ ስርዓት በተመለከተ የተወሰኑ ማብራሪያዎችን ለመስጠት አንደኛ፣ የኮሪደር ልማትን ከማስፋት አንጻር ልማቱ ያልደረሰባቸው ማህበረሰብ ክፍሎች ጥያቄ ያነሳሉ ተብሎ የተነሳው ትክክል ነው። እኛ ጋም ጥያቄ የሚመጣባቸው አካባቢዎች ያሉ በተለይ ከኮልፌ ክፍለ ከተማ ይመስለኛል እኛ ጋር ከሚቀርበው ጥያቄ አንጻር ልክ ነው። በየአካባቢው ከተማችንን የማደስ ከተማችንን የማዘመን ከተማችንን የማጽዳት መሰረተ ልማቶችን ለህዝብ ተደራሽ የማድረግ ስራ ሁሉም የከተማችን አካባቢዎች ላይ በጣም ያስፈልጋሉ። የተጀመሩት ስራዎች እና የተገኙት ውጤቶች ከከተማችን ስፋት አንጻር ገና ነው። ገና ከዚህ በላይ መስራት ይገባናል። እነኚህ ስራዎች ግን ስንሰራ አቅደን ነው ምንሰራው። አቅደን ተዘጋጅተን፣ እንደምታውቁት ቤት ያስፈልጋል። ለመሰረተ ልማቶቹ የበጀት ዝግጅት ያስፈልጋል። በጀቶቻችን ላይ ቅደም ተከተል ማስያዝ ግድ ይለናል። ከዚያ አንጻር ምክር ቤቱ ባለፈው ያጸደቀልን የ2018 ትልቁ ትኩረት የቤት ግንባታና የውሃ አቅርቦት ነው ብለን አጸድቀናል። ምክር ቤቱ ዋናው እና ትልቁ ትኩረት የመኖሪያ ቤቶች ግንባታ ላይ ነው። በመቶ ሺዎች ጀምረናል። ለምክር ቤቱ መረጃ ይሆን ዘንድ ለማለት ነው። ይሄ እንደተጠበቀ ሆኖ ደግሞ የተወሰኑ መንገዶች ስታንዳርዳቸው መጠበቅ ያለባቸው የትራፊክ ፍሰቱን ለማስተካከል የሚችሉ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 ጫና እንዲፈጥረ ያደርገዋልና በጣም በፍጥነት የጀመርነውን እየጨረስን ነው። አዳዲስ የምንጀምረው በዚህ አመት ኮሪደር ብለን እንደ ኮሪደር እንደ አዲስ የምንጀምረው አይኖረን አይኖረንም ጥናት እናደርጋለን ቤቶች እንገነባለን። በጥናታችን መሰረት ከህዝብ ጋር ቅድሚያ የምንሰጣቸው ቦታዎች ያልናቸው ላይ ውይይቶች እናደርጋለን፣ ተግባቦት የመፍጠር ስራዎችን እንሰራለን። መንገድ ግንባታ ግን የታቀዱ ቦታዎች ስላሉ ቀድመውም የታቀዱ እናንተም በጥያቄ ስታመላልሷቸው የነበሩ ቦታዎች እና የተጀመሩ መንገዶች የተጀመሩ እዛም እዚህም ከኮንትራክተሮች ጋራ የቆዩ ከመሆናቸው እና ከራይት ኦፍ ወይ ጋር ወይም ደግሞ ከልማት ተነሺዎች ጋር አስቀድሞ አንዳንድ ችግሮች ገጥሟቸው የነበሩ ቦታዎች በራስ ኃይል ገብተን መስራት እየተገደደ ነው። ምክንያቱም የቆዩ ከመሆናቸው የተነሳ ተደጋጋሚ የዋጋ ማሻሻያ ይቀርባል። እኛ ደግሞ አሁን ከምንሰራው አንጻር አዋጭ አለመሆኑን አጥንተናል። ለማቋረጥ ስንሄድ ወደ ኢንተርናሽናል ክሌም እየሄዱ ናቸው። ቀድሞ እንግዲህ በጣም ኳሊቲ እና ጥራት ያለው መንገድ የሚገነቡት በብዛት የውጪ ናቸው ተብሎ ይገመታል መሰለኝ። ቀድሞ የተጀመሩ መንገዶች በአብዛኛዎቹ የውጭ ድርጅቶች ናቸው። በዓለም አቀፍ ደረጃ አንዳንዶቹ ክስ አቅርበውበት ነበር። ከነሱ ጋራ በተቻለ መጠን ክርክሩ ብዙ የሚያዋጣ ነው ስላላገኘ ነው በድርድር ወደ ስምምነት መጥተን ውል እንዲቋረጥ አድርገን በራሳችን ሀይል የአዲስ አበባ መንገዶች ባለስልጣን እንዲገነባ የማድረግ ስራ የሰራ ነው። እነሱን ስንገነባ የኮሪደር ስታንዳርድን አስጠብቀን አሚኒቲዎች እንዲሟሉለት አድርገን የምንሰራው ነው የሚሆነው። የተሰሩ መሰረተ ልማቶችን መጠበቅ፣ መጠቀም ከዛ ጋራ ከአጠቃቀም አንጻር ያለው የአጠቃቀም ባህል እንዴት እየተሰራበት ነው? ህግና ስርዓት ሳያስፈልገውም ወይ ለማስተዳደር ተብሎ የተነሳው ትክክል ነው። የተሰሩ ስራዎች ከሀገራችን ከነበረችበት አንጻር አለም አቀፍ ተቋማት አስተያየት ሰጪዎች ሚዲያዎች የሚሰጡት አስተያየት ዶክተር አለማየሁ የተከበሩ ዶክተር አለማየሁ እንዳነሱት እኛም አንዳንድ ጊዜ ያስደነግጠናል በዚህ ልክ ነው እንዴ ብለን የምናይበት ጊዜ አለ። እንደገና ተመልሰን የምናይበት ያ ክትትላችንን ጭምር ጠበቅ እንድናደርግም ሁለተኛ ነገር ደግሞ የተሰሩ ስራዎች በተገቢው ስራ ላይ እንዲውሉ የማድረግ እንደዚህ አይነት ስራዎችን በምንሰራበት ሰዓት ለሀገራችን ያለውንም አስተዋጽኦ፣ ተገቢውን ትርጉምና ክብር እንዲያገኙ የማድረግ ስራ ላይ ትኩረት አድርገን እንሰራለን። እውነቱን ለመናገር ከነበርንበት የጽዳት መሰረተ ልማቶች አጠቃቀም ስርዓት አንፃር ስናየው ሺፍት ነው ያለው። መሻሻል ብቻ ብዬ አልገልጸውም እኔ ትልቅ ለውጥ አለ። የተሟላ አይደለም ትልቅ ለውጥ አለ። አንዱ ቅድም አብዛኛዎቻችሁ ስመሰክሩ እንደነበረው በዓላቱ ላይ ያየን አይደለም? እዚህ ከተማ ላይ የሚጠቀምበት የኔ የሚለው ማህበረሰብ አይደለም፣ በእንግድነት የመጣው እንኳን እንዴት መሰረተ ልማቶችን ሳስቶ እንደሚጠብቅ አይተናል። ሁለተኛ በጸዱና በቂ ተጨማሪ መጠቀሚያዎች ያሏቸው አካባቢዎች ላይ ትልልቅ ለውጥ አለ። አልፎ አልፎ የሚያጠፋ ያጋጥማችኋል ያጋጥማችኋል። ጥቅሉን ስናወራ ግን ለውጥ አለ። በሁሉም ቦታዎች ላይ የቆሻሻ መጣያ ደስት ቢኖች አሉ። ደስት ቢን ይጠቀማል። መጸዳጃ ቤቶች አሉ። መጸዳጃ ቤቶች ይጠቀማል። ያልከፈትናቸው መጸዳጃ ቤቶች ላይ ቅሬታ ያቀርባል። ለምዶ የማይከፈቱት የሚያጠፉ ሲያይ ጥቆማ ይሰጣል፣ ያስይዛል፣ ያስቀጣል። ራሱ ማህበረሰቡ ይህ ይሄኮ ትልቅ ለውጥ ነው። በጣም ትልቅ ለውጥ ነው። እንደውም በጣም እንድንሰራ የሚያበረታታን አቅም የሚሆነን ይሄ የህዝቡ ለውጥ ነው። ሁለተኛ ከብክለት ጋራ ተያይዞ ያለው ነው። ይሄም ጭምር ህግ አለው፣ ህግ አውጥተናል። ቀድሞም ነበረው እኮ ህግ፣ ቀድሞም ነበረው። ግን የአሁኑን አዳዲስ መሰረተ ልማቶችን ስለጨመርን እነሱን ታሳቢ ያደርገን ደንብ አውጥተናል። ከአካባቢ ጥበቃ ጋራ ተያይዞ፣ ከወንዞች ብክለት ጋራ ተያይዞ የሰሩ ስራዎች መቼም የአዲስ አበባ ወንዞች ትንሳኤ ነው የሆነላቸው። ሞተው ነበር፣ አሁን እየዳኑ ነው። ሞተውም ይገሉ ነበር። ብዙ በጤና ጠንቅ ህይወታቸው የሚያልፉ ሰዎች እንግዲህ ቤት ይቁጠረው። እነ ዶክተር ዮሐንስ መረጃው በመጠኑ አላቸው ብለን እናስባለን ሲሰጡንም ስለነበረ። በተጨማሪ በጎርፍ ምክንያት በየክረምቱ የሚጠቃው ህዝብም እንደዚሁ ቀላል አልነበረም። በእሳት አደጋም በተመሳሳይ ሁኔታ እዛ አካባቢ ትንሽ ከከተማው ፕላን ውጭ የተገነቡ ከመሆናቸው አንጻር ለነኚህ ሁሉ ይዳረጉ ነበር። ከሁሉ በላይ ግን ወንዞቹን የገደለው ከየመስሪያ ቤቱ ከየጤና ተቋሙ ስለ ጤና የሚያስተምረው ጤና ተቋም ማለት ነው፣ ከየዩኒቨርሲቲው ስለ ንጽህና የሚያስተምረን የሚነግረን ተቋም መቆጣጠር ከሚገባው የመንግስት መስሪያ ቤት ከየግለሰብ ቤቱ የሚወጣው ፈሳሽ ልክ እንደ ህግ የተፈቀደ ያክል ወደ አዲስ አበባ ወንዞች ነው የሚለቀቀው። ብዙሀዊ ህይወት ሲሞቱ ያው ታውቃላችሁ ወንዙ አብሮ ይሞታል። ውሀው ይሞታል። አሁን አንደኛ ካችመንቱን የመመለስ ስራ እየሰራን ያለ ነው። ወንዞቹን የማዳን ብቻ ሳይሆን አካባቢው ለሰው በለጠ ምቹ ወክ የሚደረግበት፣ ሳይክል የሚነዳበት፣ ሰው የሚዝናናበት ከዛም አልፎ አንዳንድ ግድቦችን ጨምረን ሌሎች ከተሞች ላይ የምናየውን የጀልባ አገልግሎት ጭምር መስጠት የምንችልበትን ትልልቅ መሰረተ ልማት ነው የገነባን ያለነው። ትልቅ አሻራ ነው። እዚህም እዛም ኮሪደር ልማት ብለን በየመንገዱ ከገነባ ነው በላይ መሰረታዊ የምንለው ትልቁ ለውጥ ወንዞች ላይ ያመጣ ነው ለውጥ ነው። አሁን የተጀመሩ ሰባት ወንዞች ናቸው፣ 45 ኪሎ ሜትር ነው። እንደው ይህንን የራስ አቅም የኢትዮጵያ ልጆች የሰሩትን ስራ ምክር ቤቱ ተገቢውን ክብር እንዲሰጠው ወንዞች ላይ ክብር። ጠቅላይ ሚኒስትራችን ወደ ስልጣን ሲመጡ ለአዲስ አበባ አዲስ አበባን እንደ ውብ አበባ እናደርጋታለን ሲሉ የመጀመሪያው ቪዥናቸውን የአዲስ አበባ ወንዞች ሸገር ሸገር ቢዩቲፊኬሽን በሚለው ፕሮግራም ይፋ ያደረጉት እንደነበር ታስታውሳላችሁ። ከሀገራት ኤድ ለምነው እርዳታ ለምነው አግኝተው እዚህ አፍንጮ በር አካባቢ አስጀምረው ነበር እስከ ፒያሳ ባለው አንድ ሁለት ኪሎ ሜትር የሚሸፍን ማለት ነው። በአጠቃላይ ስምምነቱ ወደ 11 ኪሎ ሜትር የሚሸፍን እንዲሰራ ነው። በአምስት አመት ውስጥ በአምስት አመት ውስጥ የተሰራው 2 ኪሎ ሜትር። 2012 ነው የተጀመረው። 2017 ሁለተኛው ኮሪደር ታውጆ እስከ ምንገባበት ድረስ እነሱ እጅ ነበር የነበረው 2 ኪሎ ሜትር። ብዙ በእርዳታ የመጣ ስለሆነ መውቀስ ፈልጌ ሳይሆን የኢትዮጵያውያኖችን እውቀት፣ ጥበብ፣ ኮሚትመንት፣ ችሎታ በሚገባ ማወቅም መጠቀምም ዘላቂ ማድረግም ተገቢ ስለሆነ እንደ ከተማችን አቅደም መግባት እንዳለበት ተስማምተን ሁለተኛው ኮሪደር ክብር ጠቅላይ ሚኒስትራችን ይህንን እንደ ኮሪደር እንድንይዘው እነኚህ ሰዎች ብዙም ይዘውን እየሄዱ አይደለምና ባለቤቱ ሊይዘው እንደሚገባ ተስማምተን ስንጀምረው ያለ ማጋነን 45 ኪሎ ሜትር በስምንት ወራት ነው የተሰራው። አንድ አመት ባልሞላ ጊዜ ከወንዞቹ ላይ ያነሳነው ማህበረሰብ፣ ያው ቀድሞ የተገነቡ ቤቶችም ቢሆን ቤት ሰጥቶ ሰው አንስቶ ከዛ ጽድቶ መሄድ ቀላል አይደለም። በመጀመሪያው ፕላን የተያዘው በ15 ሬዲየስ ውስጥ ነበር። በእርዳታ የጀመር ነው ማለት ነው። ስራ አስፈጻሚዎቹ አላችሁ የጉለሌ ላይ፣ የአራዳ የመሳሰላችሁት እዚህ ክፍል በ15 ሬዲየስ ውስጥ ነው። 2 ኪሎ ሜትር እንኳን መሙላት አቅቶን አምስት አመት የፈጀው። እኛም በደንብ ስራው ገብቶን በዛ ጊዜ። አልደግፍናቸው ሊሆን ይችላል። ለማንኛውም ባለፉት ዘጠኝ ወራቶች ቦታውን ከማጽዳት እስከ ግንባታ ድረስ ባለው ከእንጦጦ እስከ ፒኮክ ድረስ 21 ኪሎ ሜትር እስከ 100 ሜትር ርቀት ድረስ እየሄድን እየሰራን ከአካባቢው ጋራ መኖሪያ ሲያስፈልግ ተጨማሪ አፓርትመንትን ያካተተ ሞልን ያካተተ ጉለሌ አካባቢ ብትሄዱ እዛ አካባቢ ሁሉ የእደ ጥበብ ስራዎችን መሸጫ ማምረሻዎችን ያካተተ ካፕቴሪያዎች፣ ሰዎች የሚያርፉበት ትልልቅ ስራ እድል የፈጠሩ ፒኮክ ውስጥ ብትሄዱ፣ ፒኮክ ፓርክ ጭምር ለዘመናት የተጣለ ነው ማለት ይቻላል። እንደ አዲስ ነው፣ ስሙን ጠብቆ ዛፎቹን ብቻ ሳንነካ፣ ኤቭሪቲንግ እንደ አዲስ፣ አኒማል ሳፋሪ፣ ወተር ፓርክ፣ ትልልቅ መሰረተ ልማቶች ወክ የሚደረግባቸው አዳዲስ ከዚህ በፊት ያልነበሩን በኢትዮጵያ ውስጥ ሌላ ሀገር ስናይ የምንጓጓላቸው መሰረተ ልማቶችን አስገብተን እየሰራን ነው። በቅርብ ጊዜ ያልቃል። እሱም ብቻ አይደለም እና አምባሳደር ፓርክ ማንም እኮ አይገባበትም ነበር። ጥንታዊ ፓርክ ነው፣ አዲስ አይደለም። ማንም አይሄድበትም። አይመችማ። ለአፍንጫም ለጤናም ሰው የተሻለ ቦታ ይፈልጋል። በአንድ በኩል የቁርጡሚ ወንዝ በሌላ በኩል የቀጨኔ ወንዝ ከዛ ከነዛው ዲቱ የሚወጣውም አንድ ላይ ተጨምሮበት አያስጠጋም ነበር። ሱሪ ኢኖቬት የማድረግ ብቻ ሳይሆን ሁለቱ ወንዞች እንዴት እንዲገናኙ እንደተደረገና እንደተገነባ በዚህ ሰዓት ብዙ ኤክስፕሌን አድርገን ላንጨርሶ እንችላለን። ነገር ግን ብክለትን ከመከላከል አንጻር ረጅም ርቀት ተሄዷል። ወንዞቻችንን የቱሪስት መዳረሻ የማድረግ ስራ ተሰርቷል እየተሰራ ነው። የሚቀሩን በርካታ ወንዞች አሉ። እነኝን ከሰራን እነኛን የማንሰራበት ምክንያት የለም። እንደነገርኳቸው ዲዛይን እና ትልልቅ ሪቨር ባንክ ላይ ከሚሰሩት ውጪ ማህበራት ናቸው የሰሩት። ማህበራት ዲዛይን ላይ ክላሪቲ ፈጥረን፣ ጥሩ ኮንሰልታንቶች እና የእኛም የአመራሩ የቅርብ ክትትልና ድጋፍ ተደርጎላቸው ማህበራት ናቸው ሰባ እጁን የሰሩት። በርካታ የተባበሩ የኛው ደግሞ ፓርትነሮች አሉ የኢትዮጵያውያን ማለት ነው ባለሀብቶች ሀብቶች አብረውን ሰርተዋል። እነሱንም እናመሰግናለን። ዶክተር አለማየሁ ከነሱ ጥያቄ አንጻር ሕግ አውጥተናል። ያወጣነው ሕግ ብክለትን መከላከል የሚያስችል ሕግ ነው። ይህንን አጠቃላይ ማህበረሰቡ ላይ የታየውን ለውጥ ጆይን ያላደረጉ ወይም ደግሞ በዛ ደረጃ ያልተቀየሩ ወይም ደግሞ የለማ እየለማ ያለው የሌላ ሀገር ከተማ ይመስል ብዙም የማይመቻቸው አንዳንዶች፣ እነሱንም ታሳቢ ያደረገ የለማው የህዝብ መሰረተ ልማት ነው፣ መጠበቅ አለበት በተገቢው ጥቅም ላይ መዋል ስላለበት ጥብቅ ህግን ያወጣ ነው። በሌላ በኩል ደግሞ ተቋሙ አቋቁመናል፣ የኮሪደር ልማት አስተዳደር አስተዳደር ትልቅ ኢንቨስት ያደርግንበት ስራ የሰራንበት የደከምንበት ስለሆነ ለትውልድ እንዲሸጋገር እንፈልጋለን። ስርዓት ይቀያየራል፣ ፖለቲካ ስርዓት ይቀያየራል። ነገር ግን ደግሞ ከተማችን ዘላቂ ናት። ለሁሉም የለማ ይሻላል፣ የለማ የተቀየረ ይሻላል። እና ማልማት መቀየር ደግሞ ለህዝብ ነው፣ ለትውልድ ነው። አስሊስ ስለልጆቻችን ብለን እንኳን ማሰቢያ ይገባል። ስንሰራ እነኝን መሰረተ ልማቶች መጠቀም ላይ ጥፋት ሲደርስ ሲሬስ ሆኖ ቅጣቶች እንጥላለን። ይሄ ይቀጥላል ተጠናክሮ። አሁን በተለይ መስሪያ ቤቱ ከተቋቋመ በኋላ የአረንጓዴ ልማት ቢሮን፣ የአካባቢ ጥበቃ ባለስልጣንን፣ የውሃና ፍሳሽ ባለስልጣንን፣ በርካታ ባለድርሻ አካላትን ባካተተ መንገድ በተደራጀ መንገድ ተቋማቱ በጋራ የሚሰሩበት የአሰራር ስርዓትም በዚሁ ልክ ተዘርግቷል ማለት ነው። ሁሉም ኃላፊነቱን መወጣቱን እንደተጠበቀ ሆነው በጋራ ደግሞ የሚሰሩትን ተጠናክሮ ይቀጥላል። አዳዲስ ወንዞች ማልማታችን አይቋረጥም፣ በዚህ አመትም ይቀጥላል። እሱ አዳዲስ ወንዙ ምክንያቱም ከዛ የሚወጣው ፍሳሽ አንደኛ የከተማውን ነዋሪ የሚበክል ጤናን የሚጎዳ ነው። ሁለተኛ ነገር ደግሞ የአካባቢው ለብዙ ልማት መዋል እየቻለ በዚህ ሁኔታ መባከንም ስለሌለበት እሱ የሚቀጥል ነው የሚሆነው ገበያችንንም ያሳድጋል፣ ቱሪዝምን ያሳድጋል፣ የሀገርንም ክብር ከፍ ያደርጋል። በዛ ደረጃ ታሳቢ አድርገን ነው እየሰራን ያለ ነው። የተከበራቸው የምክር ቤት አባላት እነኝን ለመረጠን ማህበረሰብ የከተማ አስተዳደሩን አስፈጻሚ ጥሪ መጠበቅ አያስፈልግም። ከማህበረሰባቸው ጋራ ከመረጠን ህዝብ ጋራ ሆነን በየአካባቢያቸው የተሰራ መሰረተ ልማቶችን ማየት ማህበረሰቡ ከዚህ በላይ ያጠቃቀም ልምድ ላይ ግልጽነት እንዲኖረው፣ በራሱ ገንዘብ ነው የተገነባው፣ ለሱ ነው የተገነባው። መጠበቅ እንዲችል መጠቀም እንዲችል ተጠቃሚነቱን ማረጋገጥ ላይ ቀጣይነት ባለው መንገድ ክትትል እንዲኖረው ማድረግ ላይ ከዚህ በላይ ለውጥ እንፈልጋለን። በየአካባቢው ሲቆሽሹ ሲበላሹ ሲያይ ማህበረሰቡ ራሱ ዋና ጠባቂ ዋና ጠበቃ መሆን እንዲችል ማስገንዘብ ላይ በዛ ደረጃ ኃላፊነት ከዚህ በላይ እንዲሰማውና። እንዲቆጣጠር ማድረግ ላይ በጋራ እንስራላለው። የተነሱ ጥያቄዎች በሰጠሁት ማብራሪያ ልክ ብቻ ሳይሆን በእቅዳችን ውስጥ ከዛ በላይ ትኩረት ሰጥተን በሚቀጥለው የግምገማ ወቅታችን፣ የክትትልና የሪፖርት ወቅታችን ደግሞ በተግባር ምን ያክል ተተግብረዋል የሚለውን